ሰላም እንዴት አምሽታችኋል ተመልካቾች። ከሰዓቱ ከኢቲቪ 57 የቢዝነስ ዜና ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በመዲናዋ በመከናወን ላይ ያለው የኮሪደር ልማት ለንግዱ ስርዓቱ መሳለጥ ምቹ ሁኔታ በመፍጠር ላይ መሆኑን የንግዱ ማህበረሰብ አባላት ተናገሩ። የሁለተኛው ምዕራፍ የኮሪደር ልማት አካል የሆነው የአንበሳ ገራሽ ጃክሮስ የጎሮ አደባባይ ግንባታ ተጠናቆ አገልግሎት መስጠት ጀምሯል። አገርነሽ አየልኝ ተጨማሪ አላት። የኮሪደር ልማቱ ምቹ የስራ ሁኔታ እንደፈጠረላቸው የተናገሩት ነጋዴዎቹ ወቅቱን የዋጀና ለሌሎች ከተሞች በተምሳሌትነት የሚወሰድ መሆኑንም ነው የጠቀሱት። ከአሁን ቀደም መንገዱ ጠባብ ከመሆኑ ባለፈ ቤቶቹ በቆርቆሮና በሸራ የተሰሩ ስለነበሩ ለንግድ እንቅስቃሴ አስቸጋሪ እንደነበሩም ይገልጻሉ። በአካባቢው የፍሳሽ ማስወገጃ ስላልነበር ስራቸውን አስቸጋሪ አድርጎባቸው እንደነበረም አስታውሰዋል። የትራፊክ መጨናነቅና የተበላሹ መንገዶች በንግድ እንቅስቃሴያቸው ላይ ከፍተኛ ጫና ሲያሳድሩ መቆየታቸውንም እንዲሁ አብራርተዋል። እንደሚታየው ሁሉም ነገር አሪፍ ነው። መንገዱ ምቹ ነው። ድሮ የነበሩት ጽዳት አልነበረም። ሸራው ቆርቆሮ፣ ምን ውበት አልነበረም። አሁን ላይ ያለው ነገር በጣም አሪፍ ነው። ያው ሰውም እንደ ልቡ ወኪ እያደረገ እየተንቀሳቀሰ፣ የእኛም ገበያ በዛውም እየተዋወቀልን ይገኛል። አንደኛ ለማምሸት በፊት ብርሃን ስላልነበር መብራቱ ምናምን ጋር ተያይዞ አሁን ስናመሽ ለስራም ጥሩ ነው። ገቢያም ለወደፊትም አሁንም አለ ለወደፊትም ይጨምራል ብለን እንግዲህ እናስባለን። ምንም ጥያቄ የለውም። አሁኑ የተሻለ ነው በውበት ደረጃም። እንደገና ደግሞ አሁን መንገዱ ሲሰራ እግረኛም እየበዛ ነው። ወደፊት ደግሞ ስራውም የተሻለ ይሆናል የሚል ተስፋ አለ። በንግድ ስራ የተሰማሩ አካላት እስከ ምሽቱ አራት ሰዓት ድረስ እንዲሰሩ መደረጉ አዲስ የስራ ባህል ለማዳበር ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ነጋዴዎቹ ተናግረዋል። ከኔም ጨምሮ ማምሸቱ ለራሳችንም ጥቅም አለው፣ ለከተማ ውበትም ደግሞ ጥሩ ነው ብዬ ነው ሰው ደግሞ ክፍት መሆኑ ሲያቅ ደግሞ መቶ፣ መግዛት እድሉ ሰፊ ይሆናል እና መከፈቱ እና መቆየቱ እንደ እኔ አመለካከት ጥቅም አለው እንጂ ጉዳት አለው ብያል። ምንድን ነው ያስተማረን አንደኛ ጊዜ በአግባቡ መጠቀም እናስተምሮናል ምክንያቱም ጊዜ ስንጨምር ነው ገቢያችን እንዲጨምር የሚችል እና አገርም ልታድግ የምችለው ስፔሲክ በሆነ እስከ 11 ሰዓት ብቻ ተሰርቶ ሜይ ቢ ለውጥ አይመጣም። ስለዚህ በዚህ አጋጣሚ ፋርማሲ ላይ ደግሞ ብዙ ስራዎች አሉ፣ ፐርታይም ስራ አለ። ኢቭን የፐርታይም ሰራተኞችን የሚያበረታታ ነው። ስለዚህ ይህን ይዞ መጧል ብዬ አስባለሁ። በፊት እስከ ሁለት ሰዓት እስከ ሁለት ተኩል ነበር የምሰራው።

የሲዳማ ክልል መንግስት ለታማኝ ግብር ከፋዮች እውቅና ሰጠ። የክልሉ ገቢዎች ቢሮ ባዘጋጀው የምስጋና ስነ ስርዓት ላይ 53 ምስጉን ግብር ከፋዮችን ጨምሮ ሁለት የመንግስት የልማት ድርጅቶች እውቅና ተሰጥቷቸዋል። እውቅና ያገኙት ግብር ከፋዮች በ2016 በጀት ዓመት ታማኝና ከፍተኛ ግብር ከፋይ ተብለው የተመረጡ ሲሆን ሁለት ሚሊዮን ብርና ከዛ በላይ የከፈሉ ናቸው። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ሀገር የምትገነባው በታማኝ ግብር ከፋዮች ስለ መሆኑ ተናግረዋል። ለሚታየው መልካም የሰላም እና ለልማት እንቅስቃሴ የእናንተ የገቢ ግብር መክፈላችው ትልቅ አቅም ሆኖናል የምለውን እውቅና መስጠት እፈልጋለሁ። ስለዚህ ግብር ክፍሉ ስንል ከራሳችን ለራሳችን መሆኑንም በዚህ አያይዘን ልብ እንለዋለን ብዬ አስባለሁ። በክልሉ በ2016 በጀት ዓመት 10 ቢሊዮን ብር መሰብሰብ የተቻለ ሲሆን በመገባደድ ላይ በሚገኘው በ2017 በጀት ዓመት 11 ወራት 124 ቢሊዮን ብር ተሰብስቧል። በመንግስት ተቋማት ያለውን አገልግሎት አሰጣጥ በማሻሻል ቀልጣፋ አገልግሎት ለዜጎች ለማቅረብ እየተሰራ ይገኛል ያሉት ርዕሰ መስተዳደሩ፣ ብልሹ አሰራርን በጋራ መከላከል ያስፈልጋል ብለዋል። ሁላችንም ሌብነትን በመጸየፍ በተመደብንበት ቦታ በታማኝነት ተግባሮቻችንን በመፈጸም በጋራ የጋራ ሀገራችንን በምትመቸን መልኩ እና ልማት በዚህ ሁላችንም አንድ ሆነን በቁርጠኝነት መንቀሳቀስና በአንድ አቅጣጫ መትመም ከቻልን ብልጽግናችን ማረጋገጥ ሩቅ እንደማይሆን አሻግረን መመልከት ይኖርብናል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ አሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ132 ብር ከ31 ሳንቲም እየገዛ በ134 ብር ከ95 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ተከታተሉ። ተመልካቾች ለሰዓቱ የያዝነው የኢቲቪ 57 የቢዝነስ ዜና ይህን ይመስል ነበር በያላችሁበት መልካም ምሽት